ከቅርብ ጊዜ ወዲህ የሸቀጦች ዋጋ መናር ማባሪያ ያጣ ችግር ሆኖ ቀጥሏል። ከትንሹ ክብሪት ጀምሮ ስኳር፣ ዘይት እና ሌሎችም ሸቀጦች ከሁለት ብር እስከ ስድስት መቶ ብር እና ከዚያ በላይ ጭማሬ በአጭር ጊዜ ማሳየታቸውን ነጋዴዎቹ ነግረውናል። ነጋዴው ማህበረሰብ ሸቀጦችን ከዋና ከፋፋይ ስናመጣ በውል ባልታወቀ ምክንያት በአንድ ጀንበር የብሮች ጭማሬ ተደርጎበት ነው የሚጠብቀን ይላሉ። በዚህም ምክንያት ሸማቹም ቢሆን ገቢው ከወጪው ጋር ካለመጣጣሙን ባለፈ የሸቀጦቹ ዋጋ መናር ሲታከልበት ኑሮውን በእንቅርት ላይ ጆሮ ደግፍ እንዳደረገበት በተደጋጋሚ የሚያነሳው ቅሬታ ነው። ሸቀጦችም ዋጋቸው አንዴ ከፍ ካለ በኋላ ምርቱ በበቂ ሁኔታ በገበያው ላይ ቢገኝም ወደ ነበረበት ዝቅ ሲል አይስተዋልም። ለዚህም የቅርብ ጊዜ ትውስታችን የሆነው የምግብ ዘይት ዋጋ ማሳያ ነው። ሸቀጦች አንዴ ዋጋቸው ከፍ ካለ በኋላ ምርቱ እንደ ልብ ቢገኝም ወደ ነበረበት የመሸጫ ዋጋ የማይመለሰው ለምንድን ነው? ስንል የጠየቅናቸው የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ በኢትዮጵያ የንግድ ስርዓት የትርፍ ህዳግ አለመኖር እንደ ምክንያት የሚነሳ ነው ብለዋል። የግብይ ስርዓታችን ከሌሎች ሀገራት ጋር ሲነጻጸር ወደኋላ የቀረና የዘመነ አለመሆኑንም እንደ ሌላ ምክንያት ጠቅሰዋል። የእኛ ሀገር ንግድ ስራ ከሌላው ዓለም የተለየ ነው። ከሌሎች ከጎረቤት የአፍሪካ ሀገራት እንኳን የተለየ ነው። የእኛ ሀገር የንግድ ስራ የትርፍ ህዳግ ያለው አይደለም። ትርፍ ህዳግ የሚባል ነገር የለም። ነጋዴው እንደፈለገ ነው። ከመርካቶ ያመጣውን ሸቀጥ ፒያሳ ላይ አምጥቶ እጥፍ አድርጎ ሁለት እጥፍ ሶስት እጥፍ አድርጎ የሚሸጥ የንግድ ማህበረሰብ ነው ያለው። እና ግብይት ስርዓታችን ባለመዘመኑ የተነሳ አንድ ጊዜ ዋጋ ከወጣ አይመለስም። ሌሎች ሀገራት እኮ ዋጋ በሆነ አጋጣሚ በሆነ ምክንያት ሊጨምር ይችላል፣ ግን ያ ችግር ሲፈታ ዋጋው ወደ ነበረበት ይመለሳል። እኛ ሀገር ግን የግብይት ስርዓታችን የተበላሸ ስለሆነ እኛ ሀገር ንግድ ማለት እጥፍ ስንጥቅ ማትረፍ፣ በአንድ ጀንበር በልጽጎ ማደር ስለሆነ ከዚህ ሀዝሮች ልንወጣ አልቻልንም እና ይሄ የንግዱ ማህበረሰብ የልቦና ውቅር ላይ ሰፊ ስራ ያስፈልጋል። መንግስትም የግብይት ስርዓታችንን የንግድ ስርዓታችንን ማዘመን ይጠበቅበታል። ለንግድ የሚሆኑ መሰረተ ልማቶች ላይ መስራት ያስፈልጋል። አሁን ዘይት እንግዲህ ከየት የሚምጣ ከየት በስንት ዶላር እንደመጣ መንግስት ያውቀዋል። በስንት ዶላር ወደ ሀገር ውስጥ እንደገባ ያውቀዋል። ሀገር ውስጥ በምን ያህል ዋጋ ሊሸጥ እንደሚችልም ያውቀዋል። ትሬሴብል ነው፣ መንግስት ያውቀዋል። እያንዳንዱ ከውጭ የሚገባ ምርት ከየት እንደመጣ በምን ያህል ዋጋ እንደመጣ ይታወቃል። እና ያን ክትትል ለማድረግ የሚያስችል መሰረተ ልማት አሰራር አደረጃጀት ሊኖረው ይገባል። ይሄ ካልሆነ ከአለም የተለየ ነው፣ የኛ ሀገር የንግድ ስርዓት የተለየ ነው። ኋላ ቀር ነው። በጣም ኋላ ቀር ነው። ሀያ አንደኛው መቶ ክፍለ ዘመን ያለ አይመስልም። እና መስተካከል አለበት። ሸማቹ ደግሞ መብቱን ማስከበር አለበት። እንዲህ ያልተገባ የዋጋ ጭማሪ፣ ያልተገባ የኑሮ ውድነት ሲመጣ መጠየቅ አለበት። በአጠቃላይ መሰረታዊ የፍጆታ እቃዎች በከፍተኛ ሁኔታ እየጨመረ መጥቷል ያሉት አቶ ቁምላቸው፣ ይህ የዋጋ ጭማሪ በአንድ ጀንበር የመጣ አይደለም ብለዋል። በተለይ ከውጭ የሚገቡ ሸቀጦች ዋጋቸው የማይቀመስበት ደረጃ ላይ እየደረሰ መሆኑን ይጠቅሳሉ። አሁን እየታየ ያለው የኑሮ ውድነትና የዋጋ ግሽበት ሰላም እጦት አንዱና ዋና ተጠቃሽ ምክንያቱ ነው ብለዋል። የውጭ ምንዛሬ ግብይት ችግሮች መኖራቸውን የሚያነሱት ዋና ዳይሬክተሩ፣ በዚህ ምክንያት ሸቀጦች እንደ ልብ ወደ ሀገር ውስጥ ማስገባት አቅቶናል ብለዋል። በዚህም ምክንያት የምርት እጥረት ይፈጠራል። ያ ሲሆን ደግሞ ሸቀጦች ዋጋቸው በፍጥነት እየጨመረ ይሄዳል ሲሉ ያብራራሉ። ድጎማዎች ቀስ በቀስ እየተነሱ ነው ያሉት፣ ለምሳሌ ነዳጅ ላይ የነበረው ድጎማ ተነሷል። እንግዲህ ነዳጅ ተወደደ ማለት ሁሉም ሸቀጥ ነው ዳር እስከ ዳር ዋጋው የሚጨምረው። እነዚህ ድጎማዎች መነሳታቸው ከፍተኛ የሆነ የኑሮ ውድነትን እያመጣ ነው። ለምሳሌ አሁን ማዳበሪያ ላይ የነበረው ድጎማ ሙሉ በሙሉ ይደጎም ነበር በፊት። አሁን በከፍተኛ ሁኔታ ያ ድጎማ ቀንሷል እና ይሄ ድጎማ መቀነሱ በአዲሱ የምርት ዘመን ምርት እንዳይወደድ ሰጋለሁ። ምክንያቱም ባለፈው ከፍተኛ የሆነ ድጎማው እንዲነሳ ተደርጓል። ከፍተኛ ገንዘብ ነው አሁንም መንግስት የደጎመው፣ ግን ከዚህ በፊት ይደረግ ከነበረው ጋር ሲነጻጸር ከፍተኛ የድጎማው መጠን ስለቀነሰ የማዳበሪያ ዋጋ ሊባል በሚችል ደረጃ ነው የጨመረው። የንግዱ ማህበረሰብ ደግሞ የውጭ ምንዛሪ በበቂ ሁኔታ ስለማያገኝ ከትይዩ ገበያው የውጭ ምንዛሪ ገዝተው ስለሚያስገባ ዘይትም ይሁን ሌሎች መሰረታዊ ፍጆታዎችን ዋጋቸው አልቀመስ ይላል እና አንዱ ይሄ ነው። ሌላው የግብር የሚጣልበት ነገር በጣም ሁሉም ነገር ጨምሯል። አሁን ነዳጅ ላይ ሰላሳ በመቶ ግብር አለ። ይሄ የእለት ተእለት አገልግሎት የምናገኝባቸው መብራት ላይ፣ የባንክ አገልግሎት ላይ የተጨመሩ ታሪፎች፣ ውሃ ላይ የተጨመረ ታሪፍ ሁሉ ተደምሮ የት ነው መዳረሻ? የመጨረሻው መዳረሻ ሸማች ላይ ነው። ሸማች ላይ አሁን የምናየው የኑሮ ውድነት ይህ ሁሉ ድምሩ ውጤት ነው ማለት ይቻላል። እና ከፍተኛ የሆነ ችግር ውስጥ ነው ያለ። ነው አሁን ላይ ማህበረሰቡ እየተቸገረበት ያለው የመሰረታዊ ፍጆታዎች ዋጋ መናርን ለመቀነስ በቅድሚያ የሰላም መደፍረስ ላይ ሊሰራ ይገባል ሲሉም አሳስበዋል። የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ እንደሚሉት ከዚህ ቀደም በመንግስት ሲደጎሙ የነበሩ አሁን ግን ድጎማቸው የቀረባቸው መሰረታዊ ሸቀጦች ድጎማቸውን መመለስ አስፈላጊ ነው ብለዋል።